እና ኑሮዬን እየኖርኩበት ባለሁት ይኸው፣ ጥሪውን ወደ እኔ አዙሮታል። ልደተ ቃል ማነሶሪ ዘማሪያም፣ እንደምንም ብለህ ነገሩን አጥፈህ አጣጥፈህ እባክህ ከእጁ አድነኝ። ነገረ መስቀሉን በተመለከተ በተደጋጋሚ ጊዜ ኤርሚያስ አበበ ከእኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ዳሩ ግንኛ እንደምታውቁት ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ላይ ምን አይነት ተግባቦት ሊኖር ነው ብለን አስበን ነበር። ሆኖም ግን ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና ይህ መጽሐፍ ቅዱሳዊ ነው። ስለዚህ ይህንን የዲቤት ጥሪ እሱ ያቀረበውን ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ለዳቅም ነው ለቀስ እህትዬው አውቀዋለች። እሺ እታች ያላችሁ ለማን ነበረ? ለኦርቶዶክስ አገልጋይ ለማን ነበረ ጥሪ ያቀረብኩትኝ? ለቀሲስ ዲ በኩሉ ኤልሳቤጥዬ፣ እመልሳለች። እህትዬው ጸግዬ እመልሳለች። አንድ ላሳያችሁ እሱን ዲቤት ጥሪ ኤርሚስ ከሚያወጣ አይዟችሁ፣ ኦርቶዶክሶች ናችሁ በብዛት ያላችሁት ስምንት መቶ ምናምን ሰው ተቀምጦ ሼሩ እና ታፑች ብቻ አትሆንም። የእኛ ሰው ቢበዛ ኖሮ እናንተ ናችሁ ግን፣ ሼር እያረጋችሁ ለወገኖቻችሁ ሼር አድርጉላቸው። ኦኬ። ጋታለ የኛ ልጆች እኮ ቤኪ እየተዳከማችሁ እኮ ነው። ፖስት አርጋኋለሁ፣ ቀሲስ በኩል የተጠራውን ጥሪ እናንተ ስራ ትታችኋል ማለት ይቻላል። ያቺ የምትባለ እህት እሷ አድርገዋለች፣ ሙስሊም ናት። ኢትዮጵያዊ እህት እሺ። እሷ ጋር አግኝቼዋለሁ። የተጋ ነው። የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ሲሆን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርብ ይሎታለሁ። አንድ ሺ አንድ መቶ ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ቢበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው ጎሻ፣ ዲቤት ነው የምናደርገው። ብዙ ሺ ህዝብ አለበት። ለምን ሀምሳ ሺ ህዝብ አይሰበሰብም? እውቀት ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ማርያም አለ ህዳር ሀያ አንድ ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ ምትሉት እርሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምኖታለሁ። መቼም ጠሪ አክባሪ ነው። ጥሪ እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው ከእርሶ ጀምረ ያለው ስምን ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድሃን ያለም ፈቅዶ ሜዳው ላይ እንገናኝ ቀሽዲ በኩሉ በላይ ይህን ጥሪ አቅርብሎታለው። እግዚአብሔር ስተለች እንቀጥላለን እንቀጥላለን እሺ ይሄ ቪዲዮ እንግዲህ ጥሪ ካቀረብኩኝ ስንት ቀን የሆነ፣ እዚህ ጋር እንዴ፣ ምንድነው ወገኖች? ኢትዮጵያዊ እህት አደለችም እንዴ? አሁን ይህንን ደግሞ ኤርሚያስ እህት አለ። አዎ እደግመዋለው፣ ኢትዮጵያዊ እህት ናት። ኦኬ፣ በጌታ እህት አላልኩኝም። አዎ እሰልሰዋለው፣ ውህቲ ሙስሊም ናት፣ ኢትዮጵያዊ እህት ናት። በኢትዮጵያዊነት ማለት ነው። ግልጽ አደለም? ልፎርዘው፣ ኢትዮጵያዊ እህት ናት። አጭርና ግልጽ። አንዳንዶች በቃ ዝም ብላችሁ ትንቀዠቀዣላችሁ። ኦኬ፣ ኢትዮጵያዊዋ እህት እስልምና እምነት ተከታይ የሆነችዋ ውቲ ከአምስት ቀን በፊት ነው ፖስት ያደረገችው እ አምስት ቀን በፊት ነው ፖስት ያደረገችው፣ ልብ በሉ መልስ ተመልሶ አይታችኋል። መልስ ተመልሷል፣ ተመለሰ። ሜርምዬ፣ ማንም በዚህ ላይ ሪያክት አላረጉም። የእኛዎቹ እንኳን ራሱ ማን ምንም ነገር ያለ የለም። የኛዎቹ ነቤኪ አሁን አይዶ ፖስት አላረገውም እሱ በዚህ ጉዳይ አልገቡም። ምንም መልስ አልሰጡም። በዚህ ጉዳይ ሁሌ ገብቶ መሳደብ ብቻ ነው የሚያውቀው የሰውዬ ስጀመር? ሁሌ ይገባል ግን ስለዚህ ጉዳይ አላነሳም። እሺ ጥሩ ነው። አሁን ምንድን ነው የተፈለገው? ምንድን ነው ሊሰራ ጠቃላችሁ? የሆነ ቦታ ላይ የሆነ ነገር ሽፍት ለማድረግ ሲፈለግ እኔ ያቀረብኩትን ጥሪ አይቶ እንዳላየ ሰምቶ እንዳልሰማ ያልፉታል ማለት ነው። አሁን ዘማሪያም ዘለቀ ነገረ መስቀሉ ላይ ስንት ዓመት ነው እንደው ቢያንስ እንኳን ስንት ዓመት ነው? እዚጋ አንድ ቪዲዮ አለ ማሳያችሁ። ስንት ዓመት ነው ነገረ መስቀሉ ላይ ዲቤት ጥሪ ማድረግ እንኳን ከጀመርኩ? እንደ የቅርቡ እንኳን የቅርቡን ነው እያምለ የቅርቡን ሳሳያችሁ ኤርሚያስ ያለ መረጃ የለም ኤርሚያስ ጋ እንደዚያ አወጣዋለሁ ማለት ነው። ተራውጠዋል፣ መግቢያ መውጫ ነው ያጡት፣ ጥላቸው ተገፏል፣ ደንግጠዋል፣ አፍረዋል፣ ተሸማቀዋል በራሳቸው ታሪክ። ኦኬ እዚ ጋ ልግባና ኔ ፔጅ ላይ ማለት ነው። እዚህ ኔ ፔጅ ላይ እንደ ቢያንስ በትንሹ እዚህ ጋ ወርታችን ሄዳለን ማለት ነው ሜድና እዚህ ጋር ለልደተ ቃል እንዴት ነህ? ሰላም ነው። እግዚአብሔር የተመሰገነ። ያው ለልደተ ቃል ጥሪ ምላሽ ብዬ እኔ ሪስፖንድ ያደረግኩት ማለት ነው። በምን በነገረ መስቀሉ ላይ ማለት ነው። መቼ ነው የጥቂቷን አመት እንኳን ነው ብዬ ምለው በሶሻል ሚዲያ ዘመን ቆይታ ውስጥ የጥቂቷን አመት ሁለት ሺ ሃያ ሶስት አስር ስድስት ማለት ነው። ሁለት ሺህ ስንት አልኩኝ? ይህንን ሪስፖንድ ያደረኩት 2023 አምድ ነው 2025 አስረኛው ወር ማለት ኦክቶበር ነው አይደል? ሁለት ዓመት ሞላው ማለት ነው። ልብ በሉ ሁለት ዓመት ሙሉ ነገረ መስቀሉ ላይ ለልደተ ቃል ጥሪ ያቀረብኩኝ ማንሶሪ ጥሪ ያቀረበልኝ ያቀርበልኝ ተቀብያለሁ። ያኔ ብያልኩት ሳይሰማ ቀርቶ ነው አይደለም። ለምንድነው አሁን ለዲቤት ሁሉ ጥሪ ሳቀርብ ዘማርያም ዚጋ ለእኔ ጥሪ ያቀረበው? ምን እንደሚፈጠር ያውቃሉ? ሁለተኛ፣ በዚሁ እንኳን በአንድ ሳምንት ውስጥ ሁለት የሀያ ዓመት ፓስተር ነው ብለው ያሉት እራሳቸው አውደ ምረታቸው ላይ እራሱ ዘማርያም ዘለቀ ቁጭ ባለበት የሀያ ዓመት ፓስተር እያለ ሲዋሽ የነበረበት እራሱ ዘማርያም ነው የዋሸው። ደምረው ጥሪ ያቀረበልኝ። በጥሪው ቦታ ተገኘው። አገልጋይ አይደለም ህፃን ልጅ ነው ገና ጡጦ የሚጠባ ነው ምናምን ነገር ብላችሁ ሰበብ አታብዙ። ጥሪ ተቀበልኩኝ በቦታው ተገኘው ጠሬ የመጣ አልመጣም ተረባርበው አትግባ ብለው ካሉት አንዱ ዘማሪያም ነው። በሙሉ ነው የደወሉለት ልጁ ጋር በሙሉ በሙሉ ነው የደወሉለት ተደራጅተው ማለት ነው። ኦኬ ምን ምን አይነት ነገር ሊሰሩ እንደፈለጉ እና አሁን ማንን ለማስጣል እንደሄደ ማን እንደመጣ ልንገራችሁና ከዛ እንቀጣ ወረፋ ጠብቅ በሉት ለማለት ነው ወረፋ ጠብቀ እና ደምረው እንግዲህ፣ የሀያ ዓመት ፓስተር ነኝ ብሎ ሲናገር ራሱ ነበር። ዛው ዘማርያም ማለት ነው ቦሌ መድኃኔዓለም። ስለዚህ አገልጋይ ነው ማለት ነው ጥሪ ያቀረበልኝ የኦርቶዶክስ ምን አገልጋይ ማ ደምረው ማለት ነው፣ ጥሪ ያቀረበልኝ በጥሪው ቦታ ተገኘው ተረባርበው ራሱ ራሱ ዘማርያም ደምረው ቤት ገብቶ በዛኑ ቀን ላይ ቢያስከፈተ እልም ያለ እችን ቋንቋ ብጠቀማት ጥሩ ስለማትሆን ልዝላላት፣ እልም ያለ በፍርሃት ከአባይ ተተበተበ ተብታባም ነበረ ማለት ነው። አይታችሁ ታላለ ደምረው ዲቤቱን ጥሪ እኔ ሲሳይ ቤት ተቀጣጥረን እሱ ደምረው ቤት እንዲከፍት ያደረገው ሰው ማን ነው? ዘማርያም ነው። ዘማርያም በዛን ቀን እንደነበረ ታውቃላችሁ ደምረው ቤት የምታስታውሱ እዚህ ማይክ ከፍታችሁ ማውራት ትችላላችሁ። ያ ነበሩ እንዳለ ተሰብስበው ነበሩ። ኤርምዬ ማን ነበረ እዚያ በነገረ ማርያም ትምህርት ላይ መግለጫ ሲሰጥ የነበረው ዘማርያም እራሱ ነበረ እና መዝሙራ ያሬድ ነበሩ። እንዳትገባ ብለው ሎች እንዳትገባ ብለው እንዳትገባ፣ ካንስል አድርግ ይቅርብ ብለው ካስቀሩት ሰዎች አንዱ ዘማርያም ነው እና መዝሙር ያሬድ ናቸው። ለመዝሙር ጥሪ ጥሪ አቅርቤለት አልቀበልም ነው ያለው፣ ከዚህ በፊት ማለት ነው። ኦኬ ልብ በሉ፣ ደምረው የኦርቶዶክስ አገልጋይ አይደለም ብላችሁ ብትሉ ኦፊሻሊ ክህነት ተሰጥቶታል አልተሰጠውም ብሎ የሚለውን እንዳለ ተውት። አሁን በቅርብ ስለሄደ ማለት ነው። ግን የሀያ 20 ዓመት ፓስተር ነኝ እያለ ሲናገር እዛው ቦሌ መድኃኔ ዓለም መድረክ ላይ ቁጭ ብሎ ዋሽ ብሎት ሲያሿሸው ነበር እስሩ ሆኖ ማ ዘማርያም ዋሽ ብሎት ማለት ነው የሀያ ዓመት ፓስተር ነህ በል ብሎት። ምክንያቱም የሚዲያ እነሱ ናቸው ይዘው ተሄዱት። መምህሩ ዝም ብሎ የተናገረ ይመስላችኋል? የሀያ ዓመት ፓስተር ነኝ የሀያ ዓመት ፓስተር ሰብከና መጣን ብለው ነው ያስዋሹት ማለት ነው። ስለዚህ ደምረው የሚናቅ አይደለም ማለት ነው። ጥሪ አቅራቢ እሱ ራሱ ነው። ነገረ ማርያምን ጥሪ ተቀበልኩትኝ እና በቦታው ተገኘው ከዛስ እሱ እኔ በቦታ በተገኘሁበት ሰዓት ላይ ዘማሪያም ዘለቀ ደግሞ በተመሳሳይ ሰዓት ቤቱን ክፈት፣ አንተ ሲሳይ ጋር ቤት ከምትከፍት አንተ ቤት ክፈትና እኔ አንተ ጋር መጣለው ብሎ መዝሙር ያሬድ እና እሱ ሆነው ሌሎቹም በድል ሁሉ በሙሉ ተጠራርገው እዛ ነበሩ የነበሩት። በሌላ አካውንት እያየዋቸው ነበር። ሲሳይ ቤት ቁጭ ብዬ በሌላ አካውንት እያየዋቸው ነበር። ቤት ከፍተዋል የሚባል ነገር ስሰማ ማለት ነው ኦኬ ነገረ ማርያምን ጥሪ አቅርቦ ደምረው ሲሳይ ቤት ተገኝቼ በጥሪው መሰረት በተገኘበት ባለውበት ሰዓት ላይ የዛን ቀን እንዴት እንደተራወጡ ልንገራችሁና ወደ አሁኑ ሄዳለሁ። እና ምን ሊሰሩ እንደፈለጉ ማለት ነው። እና ተራወጡ በጣም እኔ እዚህ ቁጭ ብዬ እየጠበቁ ነው። በኋላ ላይ ዛው ላይ ላይ ያለ ነገረን ሲሳይ ደውሎለት አልመጣም ቤት ከፍቻለሁ ብሎ አለ። እኔ ኮሜንት ላይ ታች ሰዎች ገና እንደገባው ቤት ከፍተዋል እኮ ደምረው፣ አይመጣም ምናምን ብለው ሲሉ በሌላ አካውንት ሳይ ቤት ከፍተዋል። ሲሶም እየደወለለት ነበር በዛኑ ሰዓት ማለት ነው። እና አልመጣም ማለ። እዛ ግን ነገረ ማርያም የሚባለው መጽሐፍ ይዞ ማብራሪያ ሲሰጥ ነበር። ይሄው ወዘልፈኒው ማለት ነው። ማን ዘማርያም ኦኬ፣ እኔ እዛ በነበርኩበት ሰዓት ላይ ደምረው እንግዲህ ካንስል ሲያደርገው ሌላ አገልጋይ ካለ ነገረ ማርያም ላይ ማውራት የሚፈልግ ሌላ አገልጋይ ካለ ብዬ ጥሪ ሁሎ እዛው ጋር ድንገት እንደው የተዘጋጀ ካለ ባዶ እጄን ከምመለስ ብዬ እንትን አልኩኝ። አልመጣም። ልብ በሉ ምን እያደረጉ እንዳሉ ልብ በሉ። ኦርቶዶክሳውያን ጥላቸው ተገፏል። ደንግጠዋል። አፍረዋል፣ አፍረዋል፣ ተሸማቀዋል ተዋርደዋል። ለም አደባባይ ላይ በመጽሐፍቶቻቸውና በልጆቻቸው ማለት ነው ለበባሉ። ከዛ እኔ እዛው ዘማርያም ደምረው ጋር ቤት ከፍቶ እኔ ሲሰው ጋር ሆኜ ህዝቡ ወደ አራት ሺህ ምናምን ነገር ነበረ። ከዛ መረጃ አላወጣም። እዛው ስራቸው አካባቢ ያለ ሰው ቤት እንክፈት ህዝቡን በትኑ ትንበትነው ብሎ አክሊለ በዛው ሰዓት ላይ ቤት ከፈተ ዛ አካባቢ ላይ ጋዲሳም ብዙ ሳይቆይ ቤት ከፈተ በየቦታው ቤት ከፈቱ ለምን ደማነው ሲሶ ጋ ያለውን ህዝብ ለመበተን ማለት ነው ለመበተን ለምን እንዳይሰሙ ኤርሚያስ እዛ ጋር ተገኝቻለሁ ዲቤቱን ጥሪ አክብሬ ደምረው እዚህ ከዘማርያም ጋር ቤት ከፍቷል በተመሳሳይ ሰዓት እንዳትቀበለው እንዳትሄድ በዚህ ጉዳይ ላይ እንዳትወያይ ብለው ማለት ነው። ከዛ እና ምናምን ነገር እዛ ከፋፈቱል በየቦታው ማለት ነው። አኪለን በዛ ከፍቶ በዛን ቀን ይመስለኛል ጥሩት ሰላሳ ደቂቃ አይሞላም። የሱ ጉዳይ መዘጋጀት አያስፈልገኝም እንዲሁ ጠዋጧ አርጌው ብሎ አይነት ነገር ሰራ ማለት ነው። ጥሩታ ሚል ምናምን ነገር ብሎ ከንፈሩን ለጠጥ እያደረገ አክሊለ፣ እኔ ንቀታቸው ማለት ነው። ቀስ በቀስ እንትን የምስራቁን እንዳስተነፈስን በዚህ በምዕራብ በኩል ደግሞ ቀርቷል እንዳለ መንግስቱ ኃይለማርያም አሉ። የቀራሩ የሚተነፋፍሱ ማለት ነው፣ ትዕቢተኞች። ኤኒዌይ እንደዛ አደረጉ ማለት ነው። እና ዲቤቱ ቀረ ማለት ነው። በየቦታው ቤት ከፍተው ህዝቡን ለመበተን ሲሳይ ቤት የነበረውን ህዝብ ለመበተን ክፈት አንተም ክፈት እኔም ከፍታለሁ። እንክፈት እና ህዝቡን በት ነው ምክንያቱስ እዛጋ እዛ ጋ ኤርሚያስ ነገረ ማርያም ላይ ሊያወራ ነው ዘማርያም እዚህ ይለፈልፍልሃል። ደምረው ቤት ያላቸው ምን አይነት ውርደታሞች የሆኑ ሰዎች እንደሆኑ ያቸው ይለፈልፋል። እዛ ነገረ ማርያም ላይ ማለት ነው ዲያቆን ነኝ ብሎ ያለው ለምን አይመጣም ነበር? እዚህ አልመጣም። አይመጣምም ኦኬ። እሱ ባለፈ አለፈ። በቃ የደምረው ጉዳይ ተውት፣ ተረባርበው ነው ያስጣሉት። በዚህ ጉዳይ ላይ መልስ እየሰጠን እያለን በነበርንበት ቤት ላይ አዶኖ ማን እንደከፈተ በዛን ቀን የሆን ይህም፣ ማን ሆን፣ እኔ ልሆን፣ ማን ሆን፣ አዶኖ የከፈተውን ሰው አላስታውስም። በቃ ለዲያቆን ስዩ አይ ከልክ አልፋል አፍልህተዋል፣ አይነት ነገር እና ለእኔ እኔ ከአንተ ጋር ነገረ መስቀሉ ላይ ዲቤት ማድረግ እፈልጋለሁ አለ ልደተ ቃል። ኖ ኖ ከዛ በፊት ስዩም ይሄንን ያቀረበልኝ ልደተ ቃልና አኬ ድጋሚ ጥሪ አቀረቡልኝ። ሲያቀርቡ አልነበርኩም እኔ ያቀረቡት ኦፊሻል እንደዚህ ቪዲዮ ሰርተው አይደለም ነው የልደተ ቃል ተሰርቶ ነው። ያኬ ግን ዝም ብሎ ላይቭ ላይ ሆኖ የተናገረው ነው። ሆኖም ግን ዘግይቶ ነው የደረሰኝ በወቅቱ አልደረሰኝም ነበር። ሰማሁትኝና፣ ኦኬ አኬ ዲቤት እንደገና ከኔ ጋር ያስባል ማለት ነው ብዬ ቤት ከፈትኩ እና ልደተ ቃል እንም ጥሩት አክሊለንም ጥሩት ብዬ ባልኩ ቀን ማለት ነው አክሊል አልመጣም። ያው ሰምቶ ሊሆን ይችላል በሌላ አካውንት። አልመጣም። ልደተ ቃል መጣ። ከእኔ ጋር ዲቤት ማድረግ ትፈልጋለህ? አዎ። ኦኬ የዛሬ ሁለት ዓመት ላይ ያቀረብክልኝን የዲቤት ጥሪ ለምንደ የሰረስኩ አልኩትኝ። ይሄን ማለት ነው ሁለት ሺህ ሀያ ሦስት ይታያቸዋል። ሪስፖንድ ያደረግኩት ለልደተ ቃል ጥሪ ምላሽ። ይሄን ማፈሪያ ትውልድ ሁሉ አሁን በእንደዚህ ነው በመረጃ ነው ለህዝብ ፊት ማስጣት ሁለት ሺህ ሀያ ሦስት አስረኛው ወር ቀን ስድስት ይመስለኛል፣ ኦክቶበር ማለት ነው። አሁን ያለንበት ልክ ሁለት ዓመት ሞላው ማለት ነው። ልብ በሉ፣ በምን ጉዳይ ነው ጥሪውን ያቀረበልኝ? እኔ በምን ጉዳይ መልስ መጥቻለሁ ላቀረብክልኝ ኮሆስት ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ። በዚህ ቪዲዮ መጥቻለሁ ላቀረብክልኝ የኮሆስት ዲቤት ጥሪ ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱ፣ እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከየፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡል መስቀል የእንጨት ቅዱስ የእንጨት ክቡል ብሎ ነገር የለም ጌታ እንኳ የሚሰቀልበት ብሎ ነበር፣ እያሳየ ሰዎች ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይብ ላይ ሰዎች ባሉበት አንተንም አክሊለንም ነበረ። በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ቡልኪዳ ሄደ የታጠርክበትን ጥቅሶች አይቻቸዋለሁ ቸዋለሁ እና ያሞኔ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንን አሁን አንተ የሰጠውን አርዕስትን ጨምሮ ድርሳነ መስቀል ታሪካዊ መጣጡ የመስቀል ታሪካዊ መጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ ምትብል ከሆነ ጥሬህን ተቀብያለሁ እና አንተም ጥሬህን ከተቀበልክ በኮስት ነው የምናደርገው። ጥሬህን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች ኦኬ። እንደዚህ ብዬ መለስኩለት ማለት ነው። እንደዚህ ብዬ መለስኩለት ማለት ነው። መቼ የበት እና ኑሮዬን እየኖርኩበት ባለሁት ይኸው ጥሪውን ወደ እኔ አዙሮታል። ልደተ ቃል ሶሪ፣ ዘማሪያም እንደምንም ብለህ ነገሩን አጥፈህ አጣጥፈህ እባክህ እባክህ ከእጇ አድነኝ ልጅ ሆይ ወላዲተ አምላክ ብድራቱን ትከፍልሃለች። እኔ አሁን እንደው እስከዛሬ ድረስ ዝም ብሎኝ ነበር። ለምድ አሁን በዚህ ሰዓት ላይ ለእኔ ለቄሱ በታቦቱ ጉዳይ ካህናቱ ከጽላቱ ነው፣ ካህናቱ ከታቦቱ ጋር ነው ግንኙነት ያላቸው እሱ ነው እንደ ባርኔጣ ተሸክሞትም የሚወጣው የሚገባው ማለት አዎ። እና የእስራኤል ታቦት ሁሉ አክሱም ጽዮን ሙሴኒ ርእያ ያ ነው የሳይሆን ርእያ